በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ አንሰኛችሁ የሉል እግዚአብሔር ቤተሰቦች በወደደን እና ባፈቀረን በሉል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። አሜን የሉል እግዚአብሔር ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሁን። አትለይምና እና እናቱ እናታችን ቤዛው የተኩል ወላዲት አምላክ ስሟ የከበረና እና የተመሰገነ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቋ አካላት ሶስት ብል በባህሪ በሕልውና በመለኮት አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የሊቀ ሰማያዊቱ የቅዱስ መርቆሬዎስን መልክ ማንበብ ጀምራለሁ። ሰማዕታት ቅዱስ መርቆሬዎስ ወይ አቤቱን ያገልጋይ ስለ ስሙ በተጋደልክበት በጌታዬ በመድኃኒቴ በኢየሱስ ክርስቶስ ፊት በአማላጅነት ታቀርበኝ ዘንድ የመልክህን ምስጋና ማቅረብ ጀምራለሁ። ሰላም ለዝክረ ስምህ ከትርጓሜ ቃሉ የጌታችን የኢየሱስ ክርስቶስ አገልጋይ ለሆነ ስምህ መታሰሪያ በምስጋና ጌጥ ለታሰረ ያማረ ጸጉሩ ሰላምታ ይገባል። ታላቅ ታምራትን ኃይል የምታደርግ ሊቀ ሰማዕት ቅዱስ መርቆሬዎስ ወይ በአማላጅነት ለሚታመንና ቤተክርስቲያንህን ላሳነፀ ዮሐንስ ለተባለ ጽኑ ክርስቲያን የድህነት መንገድ እንደመራው እኔ ልጅህን የይቅርታ የእውነት መንገድ ምራኝ። ሰላም ለስርትርስ ከእግዚአብሔርን በማመስገን ከሚያበራ ፊት ጋራ በአንድነት በቅዱስ መምህር ባስልዮስ ፊት ይናገር ዘንድ ላዘነበረ ክቡር ራስ ሰላምታ ይገባል። ጥበብና እውቀትን የተመላ ቅዱስ ሰማዕት መርቆሬዎስ ወይ እኔ አገልጋይም በጸሊም ፈረስ ተሸክመ የኃጢአት ሸክም ከበዛበት ከዚህ ከንቱ ዓለም አውጣኝ። ሰላም ለእግራን ዝከ የቅዱስ አይኖች መሸፈኛ ለሆኑ ቅንድቦችህና ከደስታ ከእውቀት ምንጭ የሚፈስ የሕይወት ቃል ውሃ ለሚረኩ ጆሮች ሰላምታ ይገባል። ማስተዋል እና ጥበብን የተመላ ቅዱስ መርቆሬዎስ ወይ በጎዳና ዮሐንስን እንደጠበቅከው እኔን አገልጋይን በረድኤት ጠብቀህ ጤና እንድትሰጠኝ እለምን አለው። ሰላም ለመላቴ ከ ይህንን ከንቱ ዓለም የወደደ ከዚህ ዓለም ደስታ ከንቱ ድካምን ብቻ ተርፋል የሚለውን ቃል ቅዱስ ወንጌልን በሰማ ጊዜ ይህን ዓለም ንቀት ስለ ጌታ ፍቅር ጽኖ ተጋርኖ የተጋደልክ ሊቀ ሰማዕት ቅዱስ መርቆሬዎስ ወይም በንጉሥ ዳኬዎስ ፊት ወንጌልን በመመስከር የዲስታን ሽቶ የደስታን ሽቶ ላሸተቱ አፍንጫዎችና ለቅዱሳን ጉንጮች እጅ መንሳት መንሳትን አገልጋይ ሰላምታ አቀርብልሃለሁ። ሰላም ለከናፍርህ ፍርህ የካሃዲዳኪወስ ስንፍናና ሊያግመኛ የጣዖት አርዳሚስን ጥፋት አፍ ጋር ለተናገሩ ቅዱሳን ከንፈሮች ሰላምታ ይገባል። ሊቀ ሰማዕት ቅዱስ መርቆሬዎስ ወይ የካሃዲዲያቸውስን ሰራዊቱ ከባድ ሸክም ባሸከሙ ጊዜ የአዲሲቱን ተስፋ ዓለም የመንግሥተ ሰማያትን ክብር ታገኝ ዘንድ እስከ ሞት ድረስ መከራን የተቀበልክ ታግስሃልና ሰላም ለአስናኒ ከበረዶ ይልቅ እንደነሱ ጥርሶች እንደነጎድጓድ ለሚያስፈራ እንደበትህ ሰላምታ ይገባል። የእግዚአብሔር ስሙ ከሚጠራበት የሕይወት ቦታ በክፉ ምክር ምግባራቸው የተመሉ አጋንንት ማደሪያዎችን ያስወገድ ቅዱስ መርቆሬዎስ ወይ ለሚመጣው ትውልድ የታላቅህነትን መታሰቢያ ይሆን ዘንድ ከመላኩ እጅ ሰይፍን በእጅ ተቀብለሃልና። ሰላም ለቃልከ ደስ የሚያሰኝ እስትንፋስ በውስጡ ሲዋሃድ እንደነጎርጓል ለሚያስፈራ ቃል ሰላምታ ይገባል። በአማረ ጥቁር ፈረስህ የምትቀመጥ ሊቀ ሰማዕት ቅዱስ መርቆሬዎስ ወይ እኔ ደካማ ፍጡር ልጅህን የበደል ዱርና የሚያስፈራ የኃጢአት በረሃ ውጦኛልና በጥቁር ፈረስህ ወደ መንግስተ ሰማያት የጽድቅ መንገድ ያሻግረኝ። ሰላም ለጉሬ ከስለ ጌታ በመመስከር ስቃይ ወይንን ለቀመሰና በሰይፍ በተከለለ ጊዜ በደም ለተቀላ አንገት ሰላምታ ይገባል። ሊቀ ሰማይታት ቅዱስ መርቆሬዎስ ወይ እንደ ሊቀ ሰማይታት ቅዱስ ጊዮርጊስ ትረዳን ዘንድ በዓለሙ ላይ ከሰለጠነ ከጠላት ሰይጣን እጅ ዳግመኛ ጠብቀህን የልጅህን ፈጥነህ አጢነኝ። ሰላም ለመጣ ከፍትከ በሊቶስ ጥራ የተሰቀለ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀልና ከባዱ ሕማማቱን ቀንበር ይሸከሙ ዘንድ ዝቅ ላሉ ቅዱሳን ትከሻዎች ሰላምታ ይገባል። መከራ ሕማም ለታገስ ሰማዕት ቅዱስ መርቆሬዎስ ወይ በኃጢአት ጥፋት የጎሳቆለች የኔን የወዳጅህን ስራ በሚገለጥበት ጊዜ ዳግመኛ ሞት ከዳግም ስቃይ ወጥመድ ፈጥነህ እንዲትሰውራ ትለምንሃለሁ። ሰላም ለዘባነ ከእድ የሙስኪን ጠባጠብ ድረስ በስቃይ ጅራፍ ለተገረፈ ጀርባ ሰላምታ ይገባል። ጠባበርን ያለፍት ቅዱስ መርቆሪዎስ ወይ እኔ አገልጋይ በሞት ባህር ወርቄ እንዳልቀር አምላኬ ሕያው እግዚአብሔር እንዲያገለግል የሚያውከኝ ጠላቴ ዲያብሎስን አስወግደው ዘንድ የሰይፍን ኃይል አስታጥቀኝ። ሰላም ለሕፃንህ የረቂ ክብር መከማቻ ለሆነው ሕፃንህ በስቃይ በጭንቅ ገመድ ለታሰሩ እጆች ሰላምታ ይገባል። የጽርቅና የሰላም አባት ቅዱስ መርቆሪዎስ ወይ ከጌታይ ከፈጣሪ ፊት በሰላም በእርቅ ለመቆም ይችል ዘንድ ስለ እኔ ስለ ወዳጅህ ጸልይልኝ። ሰላም ለመዛሬ ከእሙቅና ኃይል በሊቀ ነቢያት ሙሴ ክንድ ይልክ ለተመሰሉና በቅዱስ ሥላሴ ኃይል ለጸኑ ክንዶች ሰላምታ ይገባል። በሥላሴ ስም ማመን የተጎናጸፍክ ሊቀ ሰማዕት ቅዱስ መርቆሬዎስ ወይ የዝንጋሌ በደል ብቁስል ወርሶኛልና እኔ አገልጋይን በአማራጅነት መድኃኒት ፈውሰኝ፣ የምስጋና ቅዳሴንም አስተምረኝ። ሰላም ለእመት ከ የዓለም መድኃኒትና ፈጣሪ ለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የምስጋናን እንቁ ለሚያቀርብ መሃል እጅህና ክንዲህ ሰላምታ ይገባል። አቤቱ ውሃ ጥበብን የተመላህ ሊቀ ሰማይት ቅዱስ መርቆሬዎስ ወይ ቅድስት ነፍስ የልጅህን ነፍስ አረጋጊ በላት ፍጹም የድህነት ሽልማትን በልብ ዘወትር አስበኝ። ሰላም ለአጣቢ ከአስር የምስጋና አውታርን በአንድነት ለሚመቱ ጣቶች ሰላምታ ይገባል። ፍቅርና ሃይማኖትን የተሸለምክ ቅዱስ ሰማዕት መርቆሬዎስ ወይ አቤቱን የልጅህን ከዚህ ዓለም በሞት በፈለስኩ ጊዜ በፊቴ በክብር ትቀመጣለህ የሚል የምስራሽ ቃል አሰማኝም። ሰላም ለገባዋቴ ከስለጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማርክ ጊዜ በመገረፍ ለተጨነቁ ጎድኖችን እና የእልታ የምስጋና መዝገብ ለሆነ ሆዲ ሰላምታ ይገባል። ችግርና ሕማምን የምትታገስ ሊቀ ሰማዕት ቅዱስ መርቆሬዎስ ወይ አቤቱ ብትወዲስ በፈራውና በተራቆቱ ጊዜ መሸፈኛ ተሆነ ይዘንድ እኔ እርዳታን እለምን አለው። ሰላም ለልብከ፣ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ስቃይን ለመቀበል ካሰበ ህሊና ጋር ለቅዱስ ልብህም ሰላምታ ይገባል። ሊቀ ሰማዕታት ቅዱስ መርቆሬዎስ ወይ ቅዱስ ባስሊዮስ ወዲያን ተበጸለየ ጊዜ ቅዱስ ስዕልህ የኃይሉ ጽናት በአመፀኛ ኦሊያኖስ ላይ እንዳየ ዛሬም በእኔ በልጅ ላይ ያለውን የረዴትን ኃይል የተባበረ ክንዲ ጠላት የሰይጣን ዲያብሎስ አይቶ ይደንግጥ። ሰላም ለኩልያትከ የርኅራዬ ምንጭ ለሆነ ኩልያቶች በተጋሮ ምስክርነት ጊዜም ስለ አምልኮተ እግዚአብሔር የቅናት እሳት ላቃጠለው አንጀትህ ሰላምታ ይገባል። ሊቀ ሰማይታት ቅዱስ መርቆሬዎስ ወይ በአማራጅነት እንድታድነኝ እኔ ያንተ ወዳጅ ወደ አንተ በጸለይክ ጊዜ ያን ክፉ ጠላት የዲያብሎስ ተወጋልጅ ዘንድ አቤቱ ፈጣን ፈረስ ፈጥኖ ይድረስልኝ። ሰላም ለንዋይ ውስጥህ ከትሕትና ቸርነትን ስለተመላ ለነዋይ ውስጥህና የጠባያ ስር ሆኖ ለምትኖር ህብረት ሰላምታ ይገባል። ሊቀ ሰማዕታት ቅዱስ መርቆሬዎስ ወይ ለእኔ ለወዳጅ ነፍስ ረዳቷና መታመኛው አንተ ነህና በደለኛ ነፍሴን እንደ ሲዳን እንዳይፈረድባት በክንፈ ረድኤትህ ድረስልኝ። ሰላም ለሀቄከ መከራ መስቀልን በመሸከም እንደ አምድ ለጸና ቅዱስ ወገብ ሰላምታ ይገባል። ኮል ከተባለ የተክል መዓዛ ይልቅ የምትሸት ሊቀ ሰማዕት ቅዱስ መርቆሬዎስ ወይ እኔ ልጅህን የሞት ጥፋት መንገድ እንዲያመክነኝ በጮኩ ጊዜ አቤቱ የኔ አገልጋይትን ቃል አድምጥ። ሰላም ለአብራኪከ ሁለት እግሮቹ ህማማተ መከራን ከተቀበልኩ በኋላ በስቃይ አደባባይ ለቆሙ ጉልበቶች ሰላምታ ይገባል። ሰማያዊ ግርማ ሞገስ የተጎናጸፍ ከሀያሉ ሰማዕት ቅዱስ መርቆሬዎስ ወይ ከአንተ በቀር ጭንቀቷን የሚፈውስ የለምና አቤቱ ከኔ ከአገልጋይ ኃጢአቴ ዲካም ሸክምን አስወግጅ። ሰላም በሰኮናከ የወንጌልን ጫማ ለሁለት እግሮች መጓዣ ባደረክ ጊዜ የከይሲ ዲያብሎስ ላላገኘው ቅዱስ ተረከዝ ሰላምታ ይገባል። በከሃዲ ንጉስ ያኪዎስ ፊት ስለ ወንጌል የመሰከርክና መከራን የተቀበልክ ሊቀ ሰማዕታት ቅዱስ መርቆሬዎስ ወይ፣ አቤቱ የወዳጅህን ነፍስ የጻድቃን ብለ ነፍስ የሆነ የዘላለም ሕይወት ለምኘ ከጥፋት ጎዳና የሚልቅ በተረከዝ ሸጥበን መንገድ ማልደሽ ስገጂ በላት። ሰላም ለአጻብ እግር ከአስሩ ጥፍሮች ጋር የስቃይን ለመቀበል በመፋጠን ለተቀዳደሙ ለግርጣቶች ሰላምታ ይገባል። ስለ ክርስቶስ ፍቅር መከራን የተቀበልክ ቅዱስ መርቆሬዎስ ወይ፣ የወዳጅ ይህኔም ቤተሰብ አንተን በመውደድ ይኖሩ ዘንድ የአምላክህ ከሰጠ የክብር አዝመራ ፍሬ ጽርቅን ይለቅሙ ዘንድ እርዳቸው። ሰላም ለቆምከ ፈጽሞ ለሚያምር ለተወደድ የቁመና ደምግባት ለተሸለመ ጽጌረዳ መልክህ ሰላምታ ይገባል። ስቃይን ሁሉ የተሸከምክ ሊቀ ሰማዕታት ቅዱስ መርቆሬዎስ ወይ፣ ቅዱስ ለብ ካህሪው ኡልያኖስን በገደለው ጊዜ ወገኖቿ ጋራ ባሕር በአንድነት ደንግጣለችና። ሰላም ለጻአተ ነፍስ ከመከራ ስቃይን ሁሉ ከተቀበልክ በኋላ በሰይፍ አንገትን በተቆረጠ ጊዜ ለተፈጸመ ጻአተ ነፍስ ሰላምታ ይገባል። ሊቀ ሰማዕት ቅዱስ መርቆሬዎስ ወይ እግረ ልቦናይን በፊት በቆመ ጊዜ እኔ ወዲያ አጅን በየረሩ በአማላጅነት ምሕረት ጎብኘኝ አንተን መልካም አባትና ታድርግ ያለውና ሰላም አድለኝ ሰላም ለበዲነ ስጋ ከንጹሕ ቅዱስ ለሆነ ቅዱስ በዲነ ስጋና በደመ እግር ውሃ ለራሰ ጻዲያ ግንዘት ሰላምታ ይገባል። የአስሌፕና የፋሪስ ገዥ ሊቀ ሰማዕታት ቅዱስ መርቆሬዎስ ወይ ልብና ነፍስን የእርሱ ማደሪያዎች ናቸውና በእኔ በወዳጅ ላይ አቤቱ የእመቤታችን የድንግል ማርያም ልጅ የዓለም መድኃኒት ጌታችን ኢየሱስ ክርስቶስ ይደርብኝ። ሰላም ለመቃብርህ፣ የህላዊ ስፍራ የስጋ ማረፊያ ለሆነ መቃብርህ ሰላምታ ይገባል። ሊቀ ሰማዕታት ቅዱስ መርቆሬዎስ ወይ እንደ አንተ ያለ ጽኑ ሰማዕት በየዘመኑ አልተነሳም እና የተጋሉት ደም ግባቱ ከሚያምር ከሊቀ ሰማይ ከቅዱስ ጊዮርጊስ በገር በተጋሉ አንተን የሚመስልህ የለም እና የወንጌል መምህር ቅዱስ ባስዎስ ከሃዲ ንጉሥ ኡሊያኖስ ማሸነፍ ሲሳ ነው። ቅዱስ ስዕልህን ቁሞ አምላኩ እግዚአብሔር በለመነው ጊዜ ይህ ቅዱስ ስዕል ከካሃዲ ኡልያኖስ በግሃር ገድሎ ሥልጣኑን አሳይቷልና ኃይሉንም አጥፍቶበታልና ከድንቅ ታምራትህ አንዱ ይህ ነው። በተወለደበት ሀገር የሚኖር ወጣት ዮሐንስ በሚያስፈራ በረሃ ውስጥ ሳለ ቅዱስ ስምህን በጠራ ጊዜ በጥቁር ፈረስ እንዲያስቀመጥከው የነገረን ሁለተኛው ታምር የሚያስደንቅ ሲሆን እኔ ደካማ ልጅ ጸሊም ፈረስ ተሸክሞ ወደ ገነት ቦታ ይምራኝ። በቅዱስ ስዕል ላይ ባለ ጸሊም ፈረስ ስር ወዳጆች ቅዱስ ባሲዎስና ቅዱስ ጎርጎሪዎስ በተማጸሉ ጊዜ የጌታችን የመድኃኒታችን የኢየሱስ ክርስቶስ መልአክ ኃይሉ ቅዱስ መርቆሬዎስ ወይ ከከሃዲ ኡልያኖስ ወገኖች ከጠፉ በኋላ በቅዱስ ስዕል ላይ የከሃዲ ኡልያኖስ አካል እስኪርስ ድረስ ደም እንደ ውሃ ፈሰሰ። አቤቱ ጌታዬና መድኃኒቴ ኢየሱስ ክርስቶስ ወይ የአንተ ወገኖች ቅዱሳን እንዲወደድካቸው የእኔ አጥባሪያንም የልቦናዬን ፍቅር ተመልክተህ ነፍሴን ለማዳን ሊቀ ሰማዕታት ቅዱስ መርቆሬዎስን ዋስ ጠበቃ አድርጋት አድርጋ ስለምትለምን በዘመኔ ሁሉ የድህነት ሞገስን ስጠኝ። ሰላም ለከ ቅዱስ የምስጋና ሰላምተ ላንተ የሚገባ በምድረ ሮምና በአስሌፕ በፓሪስ የተሾምክ በጸሊም ፈረስ የምትቀመጥ ቅዱስ ሰማዕት መርቆሬዎስ ወይ በክፉ እርግማን የተወለዱ ከሃዲዎች አንተን በብረት አልጋ ላይ አድርገው ከስር እሳትን ባነደዱብህ ጊዜ ስለ ክርስቶስ ፍቅር ብለ ከተገረፈ አካል የፈሰሰው ደም እንደ ብዙ ዝናብ ፍህሙን አጠፈው። ሰላም ለልብህ ከቅያሜን ለማያውቅ የፍቅር ማኅደር ለሆነው አበሜ እንደተባለ ሽቶ ለሚጣፍጥ ለቅዱስ ልብህም ሰላምታ ይገባል። በምድረ ሮም በአስሌፕና በፋሪስ የተሾወብክ ሊቀ ሰማዕታት ቅዱስ መርቆሬዎስ ወይ ስለ ኢየሱስ ክርስቶስ ፍቅር ብለህ አካልህን አረማውያን እንደቁም በበጠኑት ጊዜ የተጋሎ ምስክርነትን ጸንተ ፈጽመሃልና አንተን በመታመን ስጠራ የልቦናዬን አይኖችም ከፍ በማድረግ በምህላ ስምን ከአጢአት በቀር የራክ የዋህ ቅዱስ መርቆሪዎስ ወይ በእኔ በወዲያ እጅ ላይ ይቅርታውና ጨርነቱን የሚገልጽ ዘንድ የአምላክ ያው እግዚአብሔር የቅዱስ ወንጌል ባስተማረ የተቀበልከውን የምስክርነት ሥቃይ አስብ። ብዙ ርእሲ በኃጢአት በበጎሰቆሉ በመናፍቃን የክህደት ምክር ያልሄደ በአምላካቸው በያው እግዚአብሔር በሚዘብቱ ከሃዲያን አገር መኖርን ያልወደደ ንሁድ ክቡር የሚሆን ሊቀ ሰማይታት ቅዱስ መርቆሪዎስ ጠላዲያ ቢሎስን አሸንፏል። የጸሊም ፈረሱም ጌታ የቅዱስ መርቆሪዎስ ወይ ወደ ኋላ አንመለስም ብሎ ቅዱስ ወንጀልን ለመስበክ ወደፊት ገሰገሰ። ምጽሮታ ነፋ ስምህን ለሚጠሩት በአንተም ለሚታመኑ ሁሉ ከነፋስ ይልቅ እንዲህ አይነት ጥቅሻ ፈረስብ ፈጥኖ የሚደርስላቸው የሚማጸኑህንም በቅጽበት የምትሰማ ፈጡነ ረድኤት ቅዱስ መርቆሬዎስ ወይ አበይትን ባን በኔ በወዳጅ ላይ በተነሱ ጊዜ ሞትን ያጠፋቸው ዘንድ ጠላቶቸው ሁሉ በመቅሰፍ ታስረ ያዝልኝ። ይልቁንም የሚጠሩኝ ሁሉ በእኔ ላይ የጸና ፍቅር ያደርጉ ዘንድ ሰላምን አስተምርልኝ። አቤቱ ሊቀ ሰማዕት ቅዱስ መርቆሬዎስ ወይ በአንተ አማላጅነት መድኃኒት በሆነኝ በጌታ በአምላኬ በኢየሱስ ክርስቶስ ስም በአማላጅቱ ረህር ተሊናልብ ድንግል ማርያም ስም ስማጸንህ የምነግርህን ልቦናዬን ስማ። የአጋንትን ማዴራዎች ጠላቶቼ ይበተኑ፣ የክፉ አውሬ ዲያብሎስም ክፉ ስቡ ይጥፋ። ይህንን የመልክን ምስጋና በማቀርብበት በዚህ ስፍራ አንተ አለህና ለመልክ አካልህም ሁሉ ምስጋና ቀረብኩልህ። የሚያስደንቅ ብርሃንን የተጎናጸፍክ ሊቀ ሰማይታት ቅዱስ መርቆሬዎስ ወይ የአንተን ስም ያከበረ የቅዱስ በዓልንም ዝክር የዘከረ ለዘላለም ፍቅርና ሰላምን ያገኛልና፣ አቤቱ ሊቀ ሰማይታት ቅዱስ መርቆሬዎስ ወይ በጌታዬ በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም አምኜ ስምን በመጥራትና በአንተ አማላጅነት በአማላጅቱ በድንግል ማርያም ስም ስማጸን። አንተ የኔን የኃጢአተኛውን ልመናዬን ስማ ሰማ የአጋንትን ማዴሪያ የሆኑ በክፉ ምግባራቸው ከቅድስት ቤተ ክርስቲያን የተለዩ ሰዎችም ክፉ ምግባራቸው ሁሉ በእኔ ላይ እንዳይሰፍን አንተን በማመስገንና በማገልገል ታጸናኝ ዘንድ ልቦናዬን በነሳ ኅሊናዬንም በማስተዋል እንድትመላ ማዘናለው። ለዘላለሙ አሜን። የሊቀ ሰማይቱ ቅዱስ መርቆሬዎስ ረዴቱ አማላጅነቱ ከእኛ ከሕዝበ ክርስቲያን ጋር ለዘላለሙ በእውነት ጸንቶ ይኑር። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ በእውነት አሜን።